ኢትዮጵያ ሀገራችን እንግዲህ የምትመራ በአንድ ገበሬና በሁለት በሬ ነው። ሁለት በሬና አንድ ገበሬ አግዶ እንዴት ነው ሀገራችን እንግዲህ፣ ሌላ ቴክኖሎጂ ያለው ካላረስን በሁለት በሬና በአንድ ገበሬ የምትመራ ተሆነች ኢትዮጵያ እድገቷን አቆመች ማለት ነው። አቆመች ማለት ሰው እንግዲህ ህይወቱን በሰርቶ ታላደሰ ሞተ አለቀ ማለት ነው። ስለዚህ እንዴት ቢያውኑ ይህ መንግስት ይያውቁ ማለት ነው። መል ሌላ ቴክኖሎጂ ነን በሮቻችንና አንድ ራሳችን ነው የምንመራ መራ ኢትዮጵያ የምትመራ ጠቅላላ እኔ እንደማምነው በአንድ ገበሬ በሁለት በሬ። ስለዚህ ከነዚህው ሌላ እድገት እንደርሳለን፣ ቴክኖሎጂ እንደርሳለን ስንል ከነዚህው ደግሞ በሮቻችን አቁመን እኛ እንዳን ስራ ማድረግ ምን አይነት ቢታየው ነው አልፈጀንም ማለት ነው። አቁም ማለት በቃ ዘር ማጥፋት ማለት ነው። ዘርስ እያጠፋ ነው አሁን እንዲሆን ይሄን ይችካቶ እየተመጣ ነው። አርሶ አደሩ ይችካቶ እየተመጣ ነው። መች ፋኖ ጋር ነው የተጣላ? መች ከሌላ ተቃዋሚ ፓርቲ ጋር ነው የተጣላ? ከአርሶ አደሩ ጋርና ህዝቡ ጋር ነው የተጣላ። ይህ መንግስት ህዝብን ለመጨረስ ነች ደረሰ። እኔ እንዲያው ያ የሚወዳደረው መንግስት የሚገዛው ሊያሳጣ መስል እኛን ጨርሶ፣ ይህ የሚገዛውና የሚመራው ሊያሳጣ ነው የሚመስል። እንደኔ አላማስመለከተውና እንዲህ አይነት ችግር ያለው መንግስት ነው እና ይህ መንግስት በቅርቡ ሰዓት ያለም መንግስት አልከናለን ህዝቦች እኛ ለጌታ ለመድኃኒዓለም ለሁሉም እያዘንን እያለቀስን እየተከዘን፣ አዘንተኛ ያልሆነ የለም። ሁሉም የጥቅ ስለሱ ነው እያዘነ ያለ እና እዚህ ድሮስ ነው የዚህ መንግስት ችግሩ ተነግሮ ማያልቅ። በአንድ ሰው ጠጉር ልክ ነው ተነግሮ ማያልቅ።